ጋይስ ዛሬ ኦሮምኛ ነው የምንማማረው ኮሜንቷን ግን እራሳችሁ ናችሁ የምታነበው እኔ የለሁበትም እኔ አቅም በላይ የሆነ ኮሜንት እዛ ውስጥ ያለው ለማንኛውም ቪዲዮን አሹታችሁ ልመለስና ኮሜንቷን ወይ እንላታለን የተም እንዳትሄዱ ቃላን ብብልኝ እስኪ ምን ይላል ይሄስ ይሄስ እሺ በዱ ማለት ነው ይመስላችኋል በዱ እሺ። በዴ በዳ እሺ። ይሄ ማለት ነው። በዱ ማለት ዋናው ቃሉ ነው። መጥፋት ማለት ነው። በዱ ማለት መጥፋት ማለት ነው። በዴ ስንልስ፣ በዴ በዴ ማለት ደግሞ ጠፋ ማለት ነው። ለሴት ሲሆን ይጠብቃል። ዴ ትጠብቃለች። በዴ እንላለን። ለሴት ሲሆን በዴ በዴ ሲሆን ጠፋች። ለወንድ ሲሆን በዴ ጠፋ፣ ለሴት ሲሆን በዴ ጠፋች እንላለን። ይሄስ ችችን አረፍተ ነገር እስኪናያት ምን ይላል? ይሄ ማሊፍ በዴ፣ ማሊፍ በዴ፣ ለምን ጠፋ፣ ለምን ጠፋሽ ማለት ነው። አደሴም ታይም በእነዚሁ ማሊፍ እያሉ እነዚህን ብጠቀማቸው ማሊፍ በዱ ብል ለምን ይጠፋሉ ማለት ነው። በዱ ማለት ምንድነው? ለምን ጠፋ ማለት ነው። ምናምን ይላሉ እና ላይ

ጋይስ ከዚህ የባሰ ብዙ ብዙ ነው ያለው። እኔ አሁን ሻለ ያለውን መርጬ ያመጣሁላችሁ። ከፈለጋችሁ ቪዲዮን ገብታችሁ ቤ ጋይ እኛ ኮ የቻልነውን ያህል አደብ ለማስያዝ እየሰራን ነበር። አዶና ይመጣና ሰግጡ ብሎ ህዝቡ እንደገና እንዳዲስ ው በነቂስ እየሰገጠ ነው ያለው

በሰላም ኳር ነው። አንቺ ኮ አውቃ ነው የለ የጥርስ ሐኪሞችን ውስባስ ውስጥ ለመክተት አዲስ አበባ እና የጥርስ ሕክምና ገበያውን ስትቆጣጠር ትመለከታለህ። በይ በይ። ሲያቀብጠኝ የአካል ጉዳተኛ ትክል የአካል ጉዳተኛ ፓኬጅ ከገዛችሁ ምንድን ምንድን ነው የሚያቁነጠንጠው? አይ ወጣትነት፣ እኔም ወጣት እያለሁ እንደዚህ ነበርኩ። እየሆነ ነገር ልቤን ስቅል ሲያደርገው በቃ ያቁነጠንጠኛል፣ ተሰማኛለህ? እኔ ልጅ እግዜር ይስጥልኝ ይፋዘች አረባክ ባክ ምንድን ነው? አይ አድርሰናል ላል ኮፋስ አይደል አድርሰናል። ምን አድርሰናል ትላለህ አንተ፣ ገና ሁለት ፍሬ ልጅ ምንድን ነው ያቆተበትሙት። እየተራገሙ እንዳይሁን ብቻ ይሁን፣ ዛሬ ቀኔ እንዲረበሽ አልፈልግም። አልረገምኩህም፣ አንተ ምን ብዬ ረግማለው? ገና ምንም ያልኖርክ ወጣት። አንተም ብረግማ አይከብድም ለኔ፣ አንተ የመሰለ ቀዘባ ነው አንተ። መርገብ ለኔስ ነውር ነው። ምንድን ነው ቀዘባ? ከዘባ ብሎ የሰደቡኝ ነው። ከዘባም አታውቅም? አይ እንደሱ አይደለም፣ እንደው ልጅ ነህ ገና አልኖርክም፣ እድሜ ገና ነው ለማለት ነበር። አልገባህም? ነገር በምሳሌ ጠጅ በበር ላይ አይደለም ይባላል። ስለ ጠጁ ነው የምታውቀው። ባይሆን ምረዳህ ነገር ካለ እርሶኔ። ባይሆን ምረዳህ ነገር ካለ እርሶኔን ምንም የሚረዱኝ ነገር የለም። አባሪ ስ ሳይህ ግን ከተማ እየለመደ ያለ የባህል ዘፋኝ ነው የምትመስለው። ስትታይ ምን እየጠበክ ነው? ባልሳሳት ቀጠሮ ያለብህ ትመስላለህ። ቀባድ ቀጠሮና አረዞው ሴት ጋር አቤት አቤት ስትሽኮረመም ራሱ ቁጭ። እኔን እኔም እንዳንተ ነበር የሚያደርገኝ ድሮ። አይ ጥሩ አድርገሃል። እኔ ግን የምልህ ቆይ ልጅቷን የምታዝናናበት ገንዘብ ይዘሃል? ዋናው ፍቅር እኮ ነው። ፋዘሽ ዋናው መጓደዳችን ነው። የባዶ ኪስ ያለው ሰው ሀሳብ ነው። እና ፍዳ ልታበላት ነው። ማነው የላኩት? እርሱ ቆይ ነገሩን ነው። እሺ፣ የሆነ ሰው ነና። ስንት ሰዓት ሆነ? ቆየችብኝ። አስራ አንድ ሰዓት ከአምስት ሆኗል። ገና ራቀ። ስንት ሰዓት ነው የቀጠሮኝ? በጣም ራቀ እንጂ። ሰረሞ አበሻነት ሰላሳ ደቂቃ ሀቋ ነው። ዛሬ ቀኑ እንዴት እንዴት ነው የረዘመው? ቀጠሮ እንዳለብኛው ነው ብቻውን ሶስት ቀን ደደል ማለት ራሱን የኔ ይመስላል። በጣም ስለጓጓ እኮ ነው። ትመጣለች እኮ አንተም ረጋ በል እንጂ። የታለች? ረጋጋ ባዶ ኪስ አይመስልም። አጠባበቅ። አይ ዛሬማ መሄጃም የለኝ። ይህን ልጅ እንግዲህ እየተነኮስኩ ወጣትነት የለም ማስታውስበት ምንሽ ነፋስ እንዴ

ምንድን ነው የሚያፈጡብኝ? ፋዘር ሊያማሙኝ ነው። ገላመጠኝ እኮ ደግሞ። አገለማመጥህስ እራሱ ልክ እንደኔ ልጅን ታይ ወጣት ሁሉት ፋዘር። እኔ የስለት ልጅ ነው፣ በመከራ ነው የተወለድኩት። እንዲህ እያዩ እንትን አይበል። በመከራም ነው እየኖርክ ያለው ሳይሆን፣ ሁሉም ወጣው። እኔ የምልህ ችግር አልሆንኩም በሀይል ይቅርታ እንግዲህ አንተን ሳይሆን እኔን እያየሁ ነበር። ከሰላሳ አመት ዓመት በፊት ምን መስል እንደነበር በአንተ ውስጥ ራሴን አየሁ። እኔን ነው የሚመስሉት። ለአንተ እንዲህ ቁንጥንጥንጥ ሴት ተጠብቅ አልችልም ነበር። ብር የሉትም ነበረ ሩ እፎይ መጣቼ ነ አበባ ይኸው፣ ጭንቀቴን አይታ ከእርሶም ንዝንዝ ልትገላግለኝ ነው። አቤት አቤት አቤት ቤት ምኑ እልሻለሁ እንጂ ወዲህ በላት። ኧረ ገብዬ ሙች በጣም ናፍቀሽኝ ነበር። በጣም አለ አይደል ይሄ ውሃ የተጠማ በረሃ ልክ ሲዘንብበት፣ እሱ እኮ ነው ለእኔ የሚሰማኝ

ውሻ ሳማቸው። እርሶ ሰውዬ እየቀና አላበዙትም። ምንድን ነው እንደዚህ የሚፈላቦት? ተናድራል። ፍቅር እኔ ላሳያቸው። ምን ነው ፈላቦት እርሶ? እንደ ትልቅ ሰው አይደለም እንዴ ትዕግስቱ? እያለቀ ምን ሰው ላይ ያሳስቱ ሊያሳስቱ ማንንም አደቀዋለው እንደ ጌሾ። አሁን እንኳን ትንሽ ትዕግስት ነው የቀራች። አንቺ መንቀልዳለ ማነሽ? የእኔ ቆንጆ፣ የእኔ ቆንጆ ቤብ አንቺን አዎ የኔ ቆንጆ፣ እንደ ምን ምሳሌ ራሱ ወጥ እንደ ለምን አይከበሩም? ቆይ እስኪ አንተ ተረጋጋና፣ ቆይ አንድ ነገር ልንገራችሁ። አንፈልግም መመከር አንፈልግም። ተረጋጋል። እንደ ሳይሽ በጣም ቆንጆ ነሽ። እዚህ ቀዘባ ጋር ምን ትሰሪያለሽ? እውነቴን እኮ ነው ያለሽ። እንግዲህ ባዶ ኪሱን ነው፣ እኔ ቅድም ኪሱን አይቼዋለሁ። ዝም ብሎ ተቀምጦ አንዲት ነገር እንኳን የሌለው ልጅ፣ መኪና የለው ምን የለው። ዝናቡ በጣም ባይሆን አብረን ናችን፣ እስኪ መኪና ውስጥ ቁጭ ብለን እናውቅ። በአንቺ ነሽ እኮ የምታሰድቢው እንጂ ሊሆነ ነገር ነው የሚሆኑበት። ምን ሆነህ ነው ጋር እየተሸለለ እየተዘፈነ ጠበንጃ እየተተኮሰ እየተደለቀ የሚቀበር ቀብር አለ። ለምሳሌ በሰሜን ሸዋ፣ ጎጃም ሰው ሁሉ እየተደለቀ ዙሪያውን እየሸለለ እያቀራራ፣ ረወራው አንተ የምታቀራራው ያስገብተ ነው። ግን በሌላ ሀገር ባህል ደግሞ ቀብርም ላይ አለሁ። በእኛ ሀገር ዘመድ ሲሞት እንዴት ነው? በተለይ በድሮ አስለቃሽ የሚባል ነበረ። ድሮ አስለቃሽ አለ ነበር፣ አስለቃሽ ነበር። ተራችም ነበር። እያወራረደች እሷ ታወራረድ ያለች የቀረው ዋይ ይል ነበር

አንድኛው ብሎ ሶ ወንድሜዋን እንዲያው ወንድሜዋ ጮማው ወንድሜ ትለዋለች። ምን አይነት ወንድም ቢሞታት ነው እንደዛ የምትለው? ስጋ የሚያበላት ቸሩ በጎደሉ ቀን የሚሞላት። አዎ የጮማው ወንድሜ ጮማው ወንድሜ የቁጥሩ ወንድሜ ትለዋለች። አሁን ይሄን ዙሪያው ያለው አልቃሻየ አብልቷት እኮ ነው እያለ ይላል። በየ ካቡላ የተቀመጠው ሴቱ ነው አለ ይልበል እያለች የምታለሰው እንግዲህ ስሙ ነው እንጂ አለኝ አጎት ወንድም። ለጥቃት አይሆን ለራባ አይሆን ለልብስ አይሆን ለምን አይሆን እንዲው አለ ይልበላል። አንዱ እሱ ነው። ሦስተኛው ደግሞ የጥቃቱ ወንድሜ ትለዋለች። ደጣቃቱ ወንድሜ ማልዶ ተራሱ አባ ጓንዴ አባ ጓንዴ አባ ግራጭ አባ ጫሊ ትሏል። ያ ሲሞት አያት እንግዲህ ጃው እንደው ደርሰናል ነው ይሄ ይያሉ ያላሳል። እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነው እንዳቦ ተስማምተው ባለመካፈላቸው በተገቢ መንገድ እንዲካፈሉ እየተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃቸው። በፍጹም አላስማማም። እኔ ከሱ ጋር ይህንን ውርስ ከምካፈል፣ እሱም እኔም ሳንበለው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሰይጣን ጋር ደባል ብሆን ይሻለኛል። ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ እንደሱ፣ ይሻላል ብላችሁ ነው? ተስማሙ። አዎ ይሻላል። ባልበላውም ጭሬ ደፎ አለው እንጂ እችን ውርስማ አይበላትም አልበላውም። አይበላትም። ተውቡ ተስማሙ። የአንድ እናት ልጆች ናችሁ የአንድ እናት ልጆች ናችሁ። ተስማሙ፣ መንገደኛ ከሚበላው ተስማሙ። ውሳኔ ዳባችሁን በፍትሐዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት ይመለስ። እናመሰግናለን ክቡር ዳኛ። ፍትሕም ዛሬ አየኋት በግሯ ቆማ። እናመሰግናለን ክቡር የበሉ የበሉ ሄሎ

ፀሐይ ምን ያህል ኪሎ ሜትር ከምድር ትርቃለች? ፀሐይ ዳምጤ ነው። ፀሐይ ከተማ እቺ ዋናዋ ፀሐይ የለች፣ ብርሃን የምታወጣው ሰጥ ምናምን ስጥ የምታሰጡበት ፀሐይ እች የምትወጣውን ነውእሷ ነው እሷ፣ ደግሞ ምን ትርቃለች? ስታቃጥልናይልባጥሩ ማቃጠል ሁናም ጥሩ ግን ምን ያህል ነው ርቀቷ የሚመስላችሁ የምታቃጥላችሁ ምን ያህል ርቃ ነው? አንተ የእኛ ገር ስንት ነበር ርቀቱ?

እንደ የአገሩ እኮ ግን እርቀቷ እኮ ይለያየ። አሁን እኛ ጋር ከረገናት በጣም ነው የምትጠብሰው። አሁን እሱ ነው ጠብሶ አይበላችሁ። ማብራራት ግዴታ አይደለም። መቶ ሀምሳ ሚሊዮን ኪሎ ሜትር ነው። ጂንጀና ራሱ ክልል ከፌዴራል በታች አዲስ አበባ ልጅ መጀንጀን ይችላል ነው። አሁን እኔ ሳስበው ሳስበው የሚጀነጅንበት መንገድ ራሱ የሆነ የሚኮሰኩስ ነው። አሁን ላይ ሆኜ ነው አሁን ላይ ሆኜ ሳይ፣ ለምሳሌ ማታ አምስት ሰዓት እደውልላታለሁ። በእንቅልፍ ልቧ በዚህ ጋር ብላ እየተንጠለጠለ እኔ እደውልላታለሁ። ደህና ነሽ? አዎ እራት በላይ ላይ የገዛሁላታል መሰለኝ፣ እና ልተኝ ነው። የአዲስ አበባ ልጅ ግን አባቴ የአዲስ አበባ ልጅ እችን እችን ተውለት በአናቴ ተክለ ቀቅል እየበላ ነው አክቹዋሊ የሚጀነጅ ነው ራሱ። ሁለት ቅቅል ሁለት ቅቅል አንቺ ያራድዬ ልጅ ውድዬ፣ ፍቅርዬ፣ ልቤ እንድነበር ይላል ወይ ቤቤ፣ ራት በላህ እንዴ ማማ? አንቺን ካላገኘው አይደለም ምግብ ይቅርና ውሃን እንደማያወደልኝ ታቃር፣ መረቅ መረቅ። ሄሎ